አንደኛ ጴጥሮስ ምዕራፍ ሁለት ቁጥር ሀያ አራት የስትዱ እንድታነቡትም የቅዱስ ጴጥሮስ የአባታችን ሁለት መልእክቶች አሉ። የመጀመሪያዋን መልእክት ምዕራፍ ሁለት ቁጥር ስንት ቁጥር

እንኳን ወንጌል ዘፈኑ እንኳን አድማጭ ሲኖረው አለ አቀንቃኙ፣ ሲያቀለቅን ሌላ ውስጡ ይነካል። እና ወንጌሉም እንደዚህ አባቶቻችን ሲሰውቁ፣ ምዕመናኑ ያለው በውስጣቹ ያለው ይንፈራፈራል። እመቤታችን ወደ ኤልሳቤጥ ስትገባ አንፈራገጠ በውስጥ ያለው

አንድ ቀን እንዳለ ነገሩ እውነት ነው። አንድ እናት ልጃቸው በጠና ታሞ እኔ እኔ ልያሉ ሲቃስቶ፣ አዎ መላከወት ማታ መጥቷል፣ እና በሪያም ኳኳል ማንን ብሏል። እኔ ነኝ። ማንን? እኔ ምን ልታረግ? አይ ቅድም ልጅ ወሎች ታሞ ሲጨነቅ